በመካከለኛው ምስራቅ እስራኤልና ሐማስን በአውሮፓ ደግሞ ሩሲያና ዩክሬንን ለማሸማገል ብሎም ሰላም ለማስፈን ጥረት ሲያደርጉ የከረሙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን ደግሞ ትልቅ የቤት ሥራ ተጋርጦባቸዋል። ብልህ አስጨራሹ ፕሬዚዳንታዊ ምርጫ የዴሞክራቷን እጩ ካማላ ሐሪስን ያሸነፉት ትራምፕ በሀገሪቱ ኮንግረስ በዴሞክራቶችና ሪፐብሊካን መካከል የተፈጠረው የሐሳብ ልዩነት ያቀረቡት የበጀት እቅድ እንዳይጸድቅ አድርጓል። በኮንግረስ ክርክር የተደረገበት ይህ የበጀት እቅድ መጽደቅ አለመቻሉ ደግሞ ጥቂት የማይባሉ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲሰሩ፣ ሌሎች ጥቂት የማይባሉ ሰራተኞች ደግሞ ደሞዝ የማይከፈልበት የስራ ፍቃድ እንዲወስዱ የሚያስገድድ ሆኗል። ለወትሮም ቢሆን የሀሳብ ልዩነት የማያጡት ሁለቱ ፓርቲዎች የበጀት እቅዱ እንዳይጸድቅ በማድረግ በሚል እርስ በርስ እየተካሰሱ ነው። ዲሞክራቶች ለጤና አገልግሎት ሽፋን፣ ለማህበራዊ አገልግሎትና ለውጭ ሀገራት ለሚደረግ ድጋፍ በጀት እንዲያዝ ቢፈልጉም ወጪዎችን መቀነስ ላይ እንደሚያተኩር የሚገልጸው የፕሬዚዳንት ዶናልድ ትራምፕ አስተዳደር ግን በዚህ የዴሞክራቶች አቋም ሊስ መስማም አልቻለም። ስምምነት ላይ ለመድረስ ከሁለቱ ፓርቲዎች አንዱ አልያም ሁለቱም አቋማቸውን ማለዘብ የሚጠበቅባቸው ቢሆንም እስካሁን ግን ልዩነቶችን አስፍቶ ከማሳየት ያለፈ የመቀራረብ አዝማሚያ አልታየም። በጉዳዩ ዙሪያ አስተያየታቸውን የሰጡት ፕሬዚዳንት ዶናልድ ትራምፕ ደግሞ በቶሎ ስምምነት ላይ የማይደረስ ከሆነ ሁኔታውን በርካታ ሰራተኞችን ከስራ ለመቀነስ እጠቀምበታለሁ የሚል ማስጠንቀቂያ ሰጥተዋል። ቱጃሩ ኤለን መስክ ሲመሩት የነበረውና በኋላ ላይ ጥለውት የወጡት አዲሱ የአሜሪካ መንግስት ያፈጻጸ መስሪያ ቤት የፌዴራል መንግስቱን በጀት መቀነስ፣ እንደ ዩኤስኤድ ያሉ አሜሪካን አግባብነት የሌለው ወጪ አስወጥተዋል በሚል በአስተዳደሩ የታመነባቸውን መስሪያ ቤቶች ማምከን ዋና ግቡ አድርጎ እየሰራ ይገኛል። ፕሬዚዳንት ትራምፕም በኮንግረስ ውስጥ የተፈጠረውን ልዩነት ይህንን የቆየ እቅዳቸውን ለማስፈጸም እንደሚጠቀሙበት ነው ይዛቱት። የተፈጠረውን ሁኔታ የማይቀለበሱ ውሳኔዎችን ለማሳለፍ ልንጠቀምበት እንችላለን። በርካታ ቁጥር ያላቸውን ሰዎች ከስራቸው ማባረርና አንዳንድ ፕሮግራሞችን መሰረዝን የመሰሉ ውሳኔዎችን የምናሳልፍበት እድል አለ። ዲሞክራቶች በጀቱ እንዳይጸድቅ በማድረጋቸው ምክንያት ማድረግ ባንፈልግ እንኳን ሰራተኞችን ለማባረር እንገደዳለን። በመሰል የፕሬዚዳንቱ እርምጃዎች ብስጭታቸውን ሲገልጹ የከረሙት የዴሞክራት ፓርቲ የኮንግረስ አባላት ደግሞ የፓርቲያቸውን አቋም በማስከበርና እብደት ሲሉ የሚጠሩትን የፕሬዝዳንት ትራምፕ ዛቻ በማስቆም አጣብቅኝ ውስጥ ገብተዋል። የአሜሪካ የበጀት ዓመት ከአውሮፓውያኑ ጥቅምት አንድ እንዲጀምር ከተወሰነበት ከ1976 ጀምሮ ለሀያ ጊዜያት ያህል ኮንግረሱ በበጀት ላይ መስማማት ያልቻለባቸው ሁኔታዎች ተፈጥረዋል። በአስር መሰል አጋጣሚዎች ደግሞ የአሜሪካ የመንግስት መስሪያ ቤቶች በከፊል ከስራ ውጪ እንዲሆኑ ተገድደዋል። የሆኑ አጋጣሚም ከሰባት ዓመታት በኋላ የተከሰተ ሲሆን ከሰባት ዓመት በፊት የነበረው ችግርም በዶናልድ ትራምፕ ቀዳሚ የሥልጣን ዘመን የተከሰተ ነው። ለ35 ቀናት ያህል ቆይታ ያደረገው የያኔው የበጀት ችግር በታሪክ ለረዥም ቀናት የቆየ በመሆን የተመዘገበ ነው። አሁንም ተመሳሳይ ሁኔታ እንዳይፈጠር ስጋት ያደረባቸው የሚመስሉት ዶናልድ ትራምፕም ታዲያ ዲሞክራቶችን ጫና ውስጥ መክተትን እንደ ዋነኛ መሳሪያ እየተጠቀሙ ይገኛሉ። ከፍተኛ ቁጥር ያላቸው የመንግሥት ሠራተኞች በቋሚነት ከስራቸው እንዲሰናበቱ ከወሰንን ኃላፊነቱ ዴሞክራቶች ነው ሲሉ የተደመጡት ትራምፕ በዴሞክራቶች ቁጥጥር ስር ለሚገኙ ግዛቶች የሚመደበውን በጀት ማቋረጥ ጀምረዋል። የተባበሩት መንግስታት ድርጅት መቀመጫ የሆነችው ኒውዮርክ ደግሞ ቀዳሚዋ ተጠቂ ሆናለች። 18 ቢሊዮን ዶላር የሚደርስና በከተማዋ ለትራንስፖርት መሰረተ ልማት ይውል የነበረ በጀት እንደተሰረዘ ሲነገር በሌሎች በዴሞክራቶች ቁጥጥር ስር በሆኑ 16 ግዛቶች ደግሞ ለአረንጓዴ ኃይል ልማት ይውል የነበረ የ8 ቢሊዮን ዶላር በጀት እንደተሰረዘ ተሰምቷል። እስካሁን ድረስ በአንድም ይሁን በሌላ መልኩ በርካታ የአሜሪካ የመንግስት ሰራተኞች በችግሩ ሳቢያ ተጽዕኖ እንደደረሰባቸው ሲነገር ሁኔታው በዚህ ከቀጠለ ሌሎች ተጨማሪ ሰራተኞች ተጽዕኖ ውስጥ መውደቃቸው አይቀርም ሲሉ ምክትል ፕሬዚዳንት ጄዲቫንስ አስጠንቅቀዋል። ሪቱን መከላከያ ኃይል ጨምሮ ከጸጥታ ጋር የተያያዘና ቅድሚያ የሚሰጣቸው መስሪያ ቤቶች ውስጥ የሚሰሩ ሰራተኞች ደሞዝ ሳይከፈላቸው እንዲሰሩ እየተደረገ ሲሆን በቱሪዝም ማዕከላትና ሌሎች ቅድሚያ በማይሰጣቸው መስሪያ ቤቶች ውስጥ የሚሰሩ 750 ሺህ የሚደርሱ ሰራተኞች ደግሞ ደሞዝ የማይከፈልበት አስገዳጅ ረፍት እንዲወጡ ተደርገዋል። በእርግጥ ደሞዝ ሳይከፈላቸው እንዲሰሩ የተወሰነባቸው ሰራተኞች በበጀቱ ዙሪያ ስምምነት ላይ ሲደረስ ደሞዛቸው እንደሚከፈላቸው ተነግሯል። ፕሬዚዳንት ትራምፕ ይህንን ሁኔታ ተፎካካሪዎችን ለመቅጣት ይጠቀሙበታል የሚለው የሮይተርስ ትንታኔ ሰባት ትሪሊዮን ዶላር የሚደርሰውን የአሜሪካ በጀት ለመቆጣጠር የሚያደርጉትን ጥረት እንዲያጠናክርላቸው ለማድረግ መጠቀማቸው አይቀሬ ነው ሲል ማትቷል። ፖለቲካዊ የመረጃ ማሰባሰብና የደህንነት ስራዎች፣ እንዲሁም ከሌሎች ሀገራት ጋር እንዲካሄዱ እቅድ የተያዘባቸው ወታደራዊ ልምም ልምዶችም በችግሩ ምክንያት ሊቋረጡ እንደሚችሉ የዘገበው ፎሪን ፖሊሲ በበኩሉ ችግሩ ለተጨማሪ ቀናት የሚቆይ ከሆነ በአሜሪካ የውጭ ግንኙነት ላይ አደጋ ሊጥል እንደሚችል ጠቁሟል። ፔንታጎን 334,000 የሚደርሱ ሲቪል ሰራተኞቹ አስገዳጅ የስራ ፍቃድ እንዲሞሉ ማድረጉ፣ አንድ ሶስተኛ የሚሆኑት የውጭ ጉዳይ መስሪያ ቤት ሰራተኞችም ተመሳሳይ ፍቃድ እንዲወስዱ መደረጉ ጉዳዩ ከውስጣዊ ችግር ባለፈ የአሜሪካ ዓለም አቀፋዊ ተጽዕኖ ላይ ጥላ ያጠላል የሚል ግምገማ እንዲኖር አድርጓል። የድንበር ጥበቃ የመካከለኛው ምስራቅ ሁኔታና አሜሪካን ለመጠበቅ በሚል በፕሬዝዳንት ትራምፕ የተጀመረው የጎልደን ዶም የጦር መሳሪያ ግንባታ ፕሮጀክት ደግሞ በምንም አይነት ሁኔታ ውስጥ ሊቋረጡ የማይችሉ የፔንታጎን ስራዎች ተብለው ከተለዩ ስድስት ተግባራት ውስጥ ተካተዋል። በፕሬዚዳንት ጆ ባይደን የስልጣን ዘመን የውጭ ጉዳይ መሥሪያ ቤቱ ቃል አቀባይ ሆነው ያገለገሉትና በሌሎች ዲፕሎማሲያዊ ሚናዎች ላይ የተሳተፉት ኔድ ፕራይስ ደግሞ ሁኔታው አሜሪካን ነጥብ ያስጣለ ነው ብለዋል። በቻይናና ሩሲያ መሰል ሁኔታዎች ሲፈጠሩ አይስተዋልም የሚሉት ዲፕሎማቱ የአሜሪካ ሁኔታ ግን ሀገሪቱ እየተዳከመች ነው የሚል ስዕል እንዲፈጠር የሚያደርግ ነው ብለዋል። ከሁሉም ይልቃል ያሉት ጉዳት ግን በደህንነት ዘርፉ ላይ ሊደርስ ይችላል ያሉትን ነው። ለአሜሪካ ጠላቶች ይህ ሰርግና ምላሻቸው ነው ያሉት ዲፕሎማቱ በብሔራዊ ጥቅማችን ላይ የማይነገር ጉዳት ያስከትላል ሲሉ ስጋታቸውን ገልጸዋል። ለፎሪን ፖሊሲ አስተያየታቸውን የሰጡ አንድ የአውሮፓ ሕብረት ዲፕሎማት ደግሞ ከአውሮፓ ሀገራት ወደ አሜሪካ ለማቅናት ያሰቡ ባለስልጣናት የበጀቱ ጉዳይ መቋጫ እስኪያገኝ ድረስ የተረጋገጡ የስብሰባ ቀጠሮዎችን መያዝ እንደማይችሉ እንደተነገራቸው ገልጸዋል። ይህም በአሜሪካ እየተፈጠረ ያለው ሁኔታ በሀገር ውስጥ ከሚያስከትለው ችግር ባለፈ በዲፕሎማሲው ዓለምም ሀገሪቱን ተጽዕኖ ውስጥ የሚከት ስለመሆኑ ተጨማሪ ማሳያ ተደርጓል። የአሁኑ የአሜሪካ ችግር በአራት ዓይነት መንገዶች ሀይሎች ሊቋጭ እንደሚችል ያስነበበው ቢቢሲ ደግሞ አብዛኛው ጉዳይ በዲሞክራቶች አቋም ላይ የሚወሰን መሆኑን ጠቁሟል። ዲሞክራቶች እርስ በርስ የአቋም ልዩነት ውስጥ የሚገቡ ከሆነና የበጀት እቅዱን የሚደግፉ ዲሞክራቶች የሚጨምሩ ከሆነ የሚለው ቀዳሚው አማራጭ ሲሆን፣ በዲሞክራቶች ላይ የሚደረገው ጫና በርትቶ ሙሉ በሙሉ አቋም እንዲቀይሩ የሚገደዱ ከሆነ የሚለው ሌላኛው አማራጭ ሆኗል። በህብረተሰቡ እንዲሁም በዲሞክራቶች አማካኝነት በፕሬዚዳንት ትራምፕ አስተዳደር ላይ የሚደርሰው ጫና ደግሞ አስተዳደሩ ዲሞክራቶች የጠየቁትን ማሻሻያ እንዲያደርግ ሊያስገድድ ይችላል። የሚለው ቢቢሲ የሪፐብሊካን ሀሳብ ለውጥ ሶስተኛው አማራጭ መሆኑን ጠቁሟል። አሸናፊ የማይኖርበትና ሁለቱም ወገኖች ግማሽ መንገድ በመምጣት አማካይ የሆነ ስምምነት ላይ መድረስ የሚለው ደግሞ አራተኛው ተጠባቂ ውጤት ስለመሆኑ ተነግሯል። ይሁንና የትኛው አማራጭ ችግሩን ለመፍታት ይውላል የሚለው ጥያቄ በየቀኑ በሚፈጠሩ ሁኔታዎች አማካኝነት የሚመለስ ስለመሆኑ ነው በትንታኔው የተገለጸው። በመንግሥት መስሪያ ቤቶች ተቀጥረው እየሰሩ የሚገኙ አሜሪካውያን ሌሎች አማራጮችን እንዲያማትሩ ሊገደዱ እንደሚችሉ የሚ ጠቁመው ፎሪን ፖሊሲ ደግሞ ችግሩ መፍትሄ ሳያገኝ በቆየ ቁጥር በሰራተኞች ስነ ልቦና ላይ የሚያሳድረው ተጽዕኖ ቀላል የሚባል አለመሆኑን አስምሮበታል። ምንም እንኳን የአሁኑ ችግር ከሰባት ዓመታት በኋላ የተከሰተ ቢሆንም ከሚጠበቀው በላይ እየተደጋገመ የመጣ ጉዳይ ስለመሆኑ ተነግሯል። ይህም በሁለቱ ፓርቲዎች መካከል ላለው የሀሳብ ልዩነት ማሳያ ተደርጓል። ሁለቱ ወገኖች ወደ ስምምነት እስኪመጡ ድረስ ቀናት ብሎም ሳምንታት ሊፈጅ እንደሚችል ቢታወቅም ከሰባት ዓመታት በፊት የነበረው የ35 ቀናት ጊዜ እስካሁን ክብረ ወሰኑን እንደያዘ ይገኛል። ሁለቱም ወገኖች ከአቋማቸው የማፈግፈግ አዝማሚያ እያሳዩ አለመሆናቸው ደግሞ የአሁኑ ችግር በምን ያህል ጊዜ ይፈታል የሚለው ጥያቄ በቀላሉ የሚመለስ እንዳይሆን አድርጓል።